በቃ ቀለበት ነው የተጀመረ ግን የትኛው ላይ ነው የሚደረግ? ለሆነ ነው አንቺ ምራጅ ሁሉም ላይ ሆኖኛል። የአምስቱ ላይ እያላደረግን የትኛውን? እዚሁን ደስ እንዳልክ። እንግዲህ አንቺን ማየት ከቀረ ሕይወት ምኑን ሰመረ። የእኔዎት ያለ አንቺን አይደምቅም፣ ባዶ ነው። ስም የለኝ ምንን ከጠሩኝ በአንቺው ነው። ነቃ ነቃ በቃ ሁሉ ይመጣ ነው። በቃ ምንም ችግር የለውም። እኔ ሁሉ ይመጣ ድረስ ሐኪም ቤት አስፈልግሽ ብትታከሚያለሽ እዚህ ልቀር እንደ ይገባል ዛሬ እርቦ ነው ወይስ አንቺን ለመጋበዝም ነው? በኋላ ደሞ አልችልም ምናምን የምትይው ነገር አለ። ቅር ያለብት አይሆን። ደና መውደድ ያለበት አይሆን። ጤና ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቻችን፣ ደህና ናችሁ ወይ? እኔ ደና ነኝ፣ እግዚአብሔር ይመስገን። ለውጥ አለ፣ ለውጥ አለ፣ ደና ነኝ። አሁን ከአቅም ከመውጣት ውጪ በጣም ደና ነኝ። ጤናዬን ለጠየቃችሁ ደህና ናችሁ ወይ? ሁሉም ላላችሁ ሁላችሁም ቲንክ ዩ ሶ ማች፣ በጣም አመሰግናለሁ። ዛሬ ኦሳና በዓል ነው። ዲ ኦሳና ደስ ይላል። በጣም ደስ የሚል በዓል ነው። የፈጠረን ፈጣሪ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ያለውን ፍቅር፣ ክብሩን ዝቅ አድርጎ ከኛ እኩሉ መሆኑን የተናገረበት እንኳን ሰው ድንጋይ አፍ አውጥቶ ኦሳና በአሪያ ያሉበት እለት ነው። እና ደስ ይላል። ዛሬ ማን ልታገኝ ነው ብላችሁ ለተም ሳስሜን ሰናችሁ አለው ቤባ ላገኘ ነው። ቤባ በጣም አሪፍ ሰው ነው። እና ዛሬ እሱ ላገኘው ነው። የሚሄደው እዛ ጋር ነው መሰለኝ እሱ መኪና መሰለኝ። እና አላየሁም እኮ እዛ ጋ ያለው መስሎኛል

ምንም በሚባል ደረጃ አታውቂም ነበር። ስደውልም አላወቅሽኝም። ፋሚሊ ይዤ ነው የመጣሁት። ብቻዬን መስዬ ነዋ። ኦኬ ስንትና ሰንት ቤተሰብ ይዤ ነው የመጣሁት። ሰላም እና በሚገባ ፋሚሊ እንዴት ናችሁ? እንግዲህ ዛሬ ተገናኝተናል። ትንሱን ባለፈው ስንወስዳት ትንሽ አሟት ነበር፣ ሆስፒታል ወስደናት ነበር። የራይድ ሹፌር ነኝ። ዛሬ ደግሞ ቼክ አፕ አላት፣ እዛ ነው ስዳት መጥተናል። አብረን እንግዲህ እንሄዳለን። ዛሬ እንኳን ጥሩ ለውጥ ላይ ነች አይደል? ለውጥ ጥሩ እና እንደ ነሽ አለሁልሽ። ደህና ነሽ? ደህና ነኝ። ምንድን ነው ዛሬ? መርፌ ነው ወይስ? አላወኩም። መርፌም ብለውኛል፣ ግን ግሊኮስ ብለው እስኪ ካልተስተካከለ እያሉ ነው። አላወኩም። ይች እና ዛሬ እንደውም በጣም ለውጥ አለሽ። ባለፈው በጣም እንትን ብለሽ ነበረ። ደስ ይላል እንደዚህ መሆንሽ። ግን ንፋስም ስለሆነ ምናምን ከማቆምሽ መኪናው ስለብተን እናውራሻለን

ደናንሽ መተረፈ አላው ሰላም። በጣም ደናንሽ። እንግዲህ አዎ፣ ዛ ከሜዳ በፊት የሆነ ምግብ ነገር መስአብልትሻል መጀመሪያ አቅም እና ይችላል። መጀመሪያ ምግብ እንብላና ኦ እንኳን አደረስሽ። እንኳን አብራ ደረሰ። አመሰግናለሁ። በቀለበት ነው የተጀመረው ቀናችን እና እና አመሰግናለን ብለናል። አዎ በቀለበት ነው የተጀመረው። እንግዲህ የትኛው ላይ ነው የሚደረገው? ለሆነ ነው ዳ አንቺ ምራጅልኝሽ። እኔማ ሁሉም ላይ ሆኖኛል፣ ይያ አምስቱም ላይ እንዳል አረክ አህ የትኛውን? እዚሁን ደስ እንዳልክ። እንግዲህ እኔ ደስ ያለኝ ይኸኛው ነው። እዚህ ላይ አድርገነዋል በዚህ እናመሰግናለን ለቀለበቱ ተቀብለናል። ይሄ ዋንዘሮች አረ ወይዬ በሉኝ። ልጅ እያሳፈረኝ ነው። በአንድ ቀን ቀለበት ተቀብሎ ምን ላይ እንዳረገ እያያችሁ ነው። እና ግድ ነው መቼም ቀለበት ሲሰጠን እዚህ ላይ ነው እንዴ ደማረጀ ምን እንዳት ቲም ይይን ሶ እኛ እዚህ ላይ አድርገን ተቀብለናል። እንግዲህ ደግሞ ይውለቅ የሚል ካለ እናወልቅና እንቀይረዋለን። ችግር የለውም። ምንም ማድረግ አይቻልም። ቤተሰብ በደንብ አልተዋወቅም። እስካሁን ሰላም ከማለት ያለፈ በደንብ ታወቅ ማን ምንድነ። ባለፈው ቤቲ እና ሀኒም እየተከራከሩበት ነበረ ማነው እያለች፣ በዛ አሳውቃቸው እስኪ። እንግዲህ ትንሽም ቢሆን አሳውቀናል። የራይድ ሹፌር ነኝ። ባለፈው የወሰድኩሽ ልጅ ነኝ። ዛሬ ለቼክአፕ ነው የተገናኘነው። ስሜ ያው ቤባ ይባላል። ፋሚሊ ይነልቀሷው ወቀ ይበቃ የቆየን ደግሞ በደንብ አረ ሌላ ነው ያለው ሌላም ባለሙያ ነው። ምን አለ? እንዴት? ምን አለ? እንደ በስልክ ደውለው ያወራኸኝ ሰዓት ሌላ ሰው እንዴ? ዘፈን እንዴ? እሱማ ሱ ሱ ለሌላ ሰው እሱ ለሌላ ሰው። ለቤተሰብ ቀንጨባ አርጋ አሰምታችኋል። ዛሬ ትደግሞችኋል። እዛን ቀን እንግዲህ ለሌላ ሰው ነው ዘፈን ነው። ድንገት እንደጋጣሚ ዘምተሻል ታውሳኒ? ዘፈን ግን ነው ትንሽ ትንሽ በራሴ ምናምን ነው የምዘፍነው ሁሌ ስደውልና አልዘፍንም ኧረ እንደ ነው ልብ የለም የለም እንደዚህ የምር እንደውም እንዳጋጣሚ ለሌላ ሰው ስትዘፍን ዘምተሽ ነው እንጂ ከእሷ ፊት ለፊት በጣም ብልግና አይ እሱ ብልግና ትማርቻለሽ ያው ዛሬ ስለታመመች ነው የምንዘፍነው። ዘፍ ነው ባትታመም ኖሮ አንዘፍንም ነበር። ትንሽ ነቃ ነቃ እንድትል ነው። ሁሉ ይታመምላችኋልሽ እንድትልስ እንዲሰማ ትንሽ እንበልላችሁሽ ፍቅር ያለበት አይሆን ደና መውደድ ያለበት አይሆን ጤና፣ ትካዜው ብርቱ ይሆንና ያስጨንቀዋል እንደገና። ፍቅር ያለበት አይሆን ደና፣ መውደድ ያለበት አይሆን ጤና፣ ትካዜው ብርቱ ይሆንና ያስጨንቀዋል እንደገና። እንደዚህ ከሰማችሁ ለዛሬ ለዛሬ በቃ ተቀበላላችሁ። ታማ ደግሞ በደንብ ድና ስትመጣ ደግሞ በደንብ እንዘፍናለን። ቃል ገብተናል፣ ባንዳፍ ቃል ገብተናል። እሺ፣ አሁን ነቃ ነቃ ማለት አለ። እንደዚህ ተዘፍኖልሽ ካልነቃሽ ከባድ። እሺ፣ ግን ዘፈን አድናቂ መሆኔ ማን ነገርክ? እንደዚህ ያስታውቃል። ዘፈን የማይወድ ሰው የለም። ማይወድ ይኖራል፣ ከዛ ደግሞ ሙድ ያልሆነ ይኖራል። እንግዲህ አንቺ በደንብ ከወደድሽ ትክክለኛው ሰው ጋር ነው የመጣሽው ማለት ነው። አዎ እኔ በደንብ ዘፈን እወዳለሁ። እኔም አንቺ ምን እንዝናናበታለን፣ ደስ ይለኛል። አረ በዚህ ዘፈንማ መፋታት ያለብን አይመስለኝም። ቤተሰብ አንድማ ይደገም ይደገም ዛሬ ስን ዘፈን ልንውል ነው። እንግዲህ በማይክ ይደገም ከተባለ አንድ በእሷ ስም አንድ ዘፈን እንደገማችሁ እፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑን ሰመረ። የኔ ውት ያላንቺን አይደምቅም፣ ባዶ ነው። ስም የለኝ ምኔን ከጠሩኝ፣ ባንቺ ው ነው አብሬሽ ያለው። ለበደልኩሽ በደል በእንባ ብመልሰው፣ የሚያንሰኝም አይደል። ማንባቴ የሚያንሰኝም አይደል። እቲሙች እቲሙች ይብቃኛ፣ ሌልሽም ልኬና ውቅ ያለው እራሴና ልዋሽም። እቴሙቼ እቴሙች የኔ ሁለንተና በቃ በይኝና አውጪኝ ከፈተና። ረ ቤተሰብ፣ ለዚህ ድምፅማ በደንብ ሞራል ስፈልጋል። ቤባን ተቀብለናል አትሉም እንዴ? ዌልካም በሉልኝ ሁላችሁ። እንዳለ ፋሚሊ እንግዲህ ኮሜንት ላይ እናየዋለን። ዘፈናችንም ኮሜንት አድርጉ ይደገም አይደገም ቢለው አረ ሁሉም ይደገም ነው የሚሉት አትሎ እስኪ እንግዲህ እናያለን። አያሳፍሩኝም ብዬ ተስፋ አደርጋለሁ። አረ እንዳያሳስብኝ ቤተሰብ ፍቅር ናቸው። ፍቅር በፍቅር ናቸው። ሁሉም ራሱ ኮሜንት ላይ ዌልካም ቤባ ነው የሚሉት። አይት ነው ተሰራል እንደ ክለብ ራሳችንም ለመዝናናትም ቤታችን ስንደበር ቤትን መዘፍናለን። እንደዚህ ደግሞ ለታመመ ሰው ደግሞ በደንብ ዘፍናለን። ነቃ ነቃ ነቃ በቃ ሁሌ መታመሜ ነው። በቃ ምንም ችግር የለም። እኔ ሁሌ እመጣለሁ። ሐኪም ቤት አስፈልግሽ እዚህ በቃ አይ ዛሬ ድጋሚ ታመምኩ ብላችሁ አልመጣም። ዛሬ ቼክ ተደረገ ከዚህ በኋላ ትታመሚም ማለት ነው እንደዚህ ሀሳብ ይስጣችሁ። አሜን። ማንኛውም ዛሬ ቺሊስተንሽ ተጎድታለች። ሄደን ከሆስፒታል በፊት ምሳ እንበላለን። ምግብ ያስፈልጋል። ምናልባት ጉልኮሱም ምናምን ይቀር ይባል ስለሚችል በአንድ ቀን ምግብ ግድ ነው። አመጋበዝሽን አጣቂም ታያለሽ። አረረረረ አሁን እንግዲህ ወደ ምግባችን እንሄዳለን። በዛ ቢኝህን እንክብካቤ እንዴ ምንም ማድረግ አይቻልም። ከዚህ በኋላም በጣም ብዙ ነው መንከባከብሽ። ታድለሻል አለ እውነት ነው። ታድያለሁ ሶ መሄድ እንችላለን። አዎ ቤተሰብ ሁላችሁም፣ እንግዲህ ያው የቤተሰብ አካል ሆኗል ቤባ ተቀላቅሎናል። ሁላችሁም ሜልካም በሉልኝ። ሁላችሁም ስለ ጤንነቴ፣ ስለ ደህንነቴ ለጠይቃችሁኝ በሙሉ በጣም አመሰግናለሁ። በጣም ደህና ነኝ አሁን እግዚአብሔር ይመስገን። ያው እንደ እነ ቤባ አይነት ደግሞ አጠገባችን አሉ። ምንም ማረግ ይቻላል። አዎ እና ደህና ነኝ፣ ደህና ነኝ ለሁላችሁም ለአክብረታችሁም ለሁሉ ነገር በጣም አመሰግናለሁ፣ እወዳችኋለሁ። እንደ ሁል ጊዜ እናመሰግናለን። አሁን ወደ ምግባችን እንሄዳለን ማለት ነው። እርቦ ነው ወይስ አንቺ ለመጋበዝም ነው? በኋላ ደግሞ አልችልም ምናምን የምትዪው ነገር አለ። ቅር ያለበት አይሆን ደና መውደድ ያለበት አይሆን ጤና ትካዜው ብርቱ ይሆንና ያስጨንቀዋል፣ እንደገና ፍቅር ያለበት አይሆን ደና መውደድ ያለበት አይሆን ጤና ትካዜው ብርቱ ይሆንና ያስጨንቀዋል እንደገና